ሩታ ጋር ካልሆነ ከኔ ጋር ነው የሚሆነው፣ እንደ ሄርሜላ ጋር ሊሆን አይችልም። ይሄንን ደግሞ ደጋግሜ ነግርሽ፣ ያምሻል እኮ ነገር መንገድ ይሄን ነገር ደግሜ ነው የምናገረው። ገና ከስሻታለሁ ገና መጥሪያ ስሰጣት ከዛ ጠበቃት ወይ ነታ ደሽሽ እንደዛ መናገሪ ከሆነ እንደዚህ የሚያረግሽ ገና ነው ገና ማለት ነው። ያኔ ስላልተመቸኝ ነው ለኔ፣ እንጂ እቦጫ ጭቃታለሁ ማለት ነው። ወንድሞችሽ ወንድሞችሽ ትልቅ ችግር ውስጥ የገቡበት ጉዳይ ሀብት ሽሞና ቤል ትልቅ ችግር ውስጥ የገቡበትን ጉዳይ ዛሬ ላይ ስትመለሽበት የራስሽ ጉዳይ ብዬ መተው ነበረብኝ። ገና ብዙ ነገሮች እናደርጋለን። እሷ ሄርሜላ ከአብርሃም እስካራቀች ድረስ ብዙ ነገሮች እናደርጋለን። ይህን ልንገርሽ፣ ሄርሜላ ከአብርሃም እንድትርቅ ነው የምፈልገው። ምን ነገሮች ኮን ያደረግኩት አይደል? እንድትርቅ ቤቷ ድረስ ሂጂ። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የእኛ ውድ ቤተሰቦች፣ እኛ ደን እግዚአብሔር ይመስገን። እናንተን በያላችሁ በሰላማችሁ ብዝት ብዝት ይበልልኝ የእኛ ውድና ተወዳጅ ቤተሰቦች ጠፍቻ ያለው ብዙ ብዙ ነገር ተፈጥሯል። እኔ ግን በዛ ሰዓት አልነበርኩኝም። ዛሬ ነገሮቹ ከአቅሜ በላይ ስለሆኑብኝ መቆጣጠር ስላልቻልኩኝ ብዙ ብዙ ነገሮችን ወደ ኋላ አስቀርቼ ነው የመጣሁት። አላቅም እየተፈጠረ ያለውን ነገር ከኔ በላይ እናንተ ሞር ታውቁታላችሁ። ምክንያቱም በሰዓቱ አጠገቧም አልነበርኩኝም። ይሄ ሁሉ ነገር ሲፈጠር ከጎኗ አልነበርኩኝም። በእርግጥ ነገር ግን ከአቅሜ በላይ ስለሆነብኝ ይሄንን ጉዳይ መቻልና ታግሼ ማለፍ ስላልቻልኩኝ ዛሬ ላይ ብዙ ነገሮች ነው ዳላስ ቺ እና ተጋምጥቻለሁ ስለከበደኝ እና ነፂ እያደረገች ያለችው ነገር በኔም ዘንድ፣ በማንኛውም ሰው ዘንድ አመለካከት በምንም አይነት ሁኔታ ትክክል ልትሆን አችልም። ዛሬም ነገም መቼም ትክክል ልትሆን አችልም። ትክክል ልትሆን አልችልም። የኔ ብቻ የኔ ብቻ አስተሳሰብ የኔ ብቻ አመለካከት ሊሆን አይችልም። እናንተ የምታምኑበት ነገር እንደሆነ እርግጠኛ ነኝ። ምክንያቱም ትናንት ላይ ያ ሁሉ ነገር አልፈንበት የመጣ ነው ነገር ዛሬ ላይ በዚህ ልክ ድጋሚ እንዳዲስ የሆነ ብዙ ብዙ ነገር አልፋችሁ ብዙ መስዋዕት ከፍላችሁ የመጣችሁለት ነገር ዛሬ ላይ እንዳ አዲስ ሲነሳ አላውቅም። በእኔ ቦታ ካላነችሁ ስሜቱን ትረዱኛላችሁ የሚለው ነገር እርግጠኛ አይደለሁም፣ ግን ልትረዱኝ ከሞከራችሁ በጣም ነው የደበረኝ ያስከፋችኝ በማይመለከታት ነገር በዛ ላይ ረዲት ከምትባለው ልጅ በዚህ ደረጃ ላይ እስከመዳረስ እስከ መናናቅ ድረስ እሷ ላይ እስከ መሳለቅ፣ ትላንትና ላይ የእሷን ክብር በዛ ልክ አዋርዳ ዝቅ አድርጋ ያደረገቻትን ልጅ ዛሬ ድጋሚ አግኝታ ማውራቷ አናዶኝ ሳያበቃ፣ በቃ ምን ብዬል ነገር አስገድዳት ይሁን ምን ይሁን አላውቅም። ቤቷ ሄርሜላ ቤት ሄዶ የሁሉ ችግር እስከ መፍጠር ድረስ አልገባኝም። ግራ ነው የገባኝ። በጣም በጣም የሚያስጠላ ነገር ስለሆነ በዛ ላይ ደግሞ በቃ ዛሬ ላይ እናንተ ጋር እዚህ ፊት ለፊት መጥቼ እንዳወራ የተገደልኩት ፋሚሊ ጋር እቤት ብዙ ችግር ተፈጥሯል። በሷ ምክንያት በድጋሚ እንደ አዲስ የሆነ ነገር እንደ አዲስ የሆነ ጨረስኩኝ ብሎ የዘጋችሁት ፋይል እንደ አዲስ ሲከፈት እንዴት ነው የሚያስጠላው? በጣም በጣም የሚደብር ነገር። እንዴት ምን ልበል እኔ አሁን ስለ እሷ ምን ብዬ ማውራት እንዳለብኝ ራሱ አላውቅም። ይሄ ትክክልናት ምናምን ከጎናው አያልልም። ምክንያቱም ልክ አይደለችም። ልክ አይደለችም ስል ልትሆንም አትችልም። በዚህ ጉዳይ ላይ ትላንትና እኔ ወንድሞቼ፣ በቃ ሙሉ ፋሚሊው ተነጋግሮ የዘጋውን ፋይል ዛሬ ላይ እንደ አዲስ በዛ ላይ ማንንም ሳታማክር በራሷ መንገድ ወንድሞቿን ሌሎቹን ተዋቸው፣ እኔን ሳታማክር ወደዚህ ነገር ውስጥ ተመልሳ መግባቷ ልክ አይደለም። አይመለከትሽም አብርሃም ማለት ትላንትና ትተሽ የመጣሽው ራሱን የቻለ አንድ ግለሰብ ነው። በቃ ዛሬ ላይ ላንቺ አብርሃም ምንም አይደለም። ስለሱ ህይወትም የሚመለከትሽ ሰው አይደለሽም። በቃ አለቀ። ምክንያቱም አንቺ ትላንትና ተጎዳውበት ምናምን ያልሽው ልጅ ዛሬ ግን የራሱን ህይወት መስመር እየመራ ነው። በቃ አይመለከትሽም፣ ስለሱ ሄርሜላ መጣች በቀለች፣ መጣች በቀሉ፣ አይመለከትሽም ገባሽ አይደል? ምንም ስለሱ ወደ ኋላ ተመልሰሽ አብርሃም፣ ሄርሜላ፣ ሩታ ምናምን የምትይበት ምንም አይነት ኬዝ የለም። ሲቀጥል ደግሞ ሄርሜላ አብርሃም ጋር እንጂ አንቺ ጋር አይደለም የመጣችው። ቤተሰብ ጋር ሄደሽ፣ ቤቷ ሄደሽ የምትበጠብጭበት ምንም አይነት ኬዝ የለም። በጣም ነው የተናደድኩት ዛሬ። ገብቶሻል አይደል? ለአንቺ በቃ እንዴት አሁን እንዴት ብዬ ላስረዳል? ማለት ስለማይመለከት ትላንትና እኔ ለማልቀሴ ምክንያት ስለሆነ ሰው ህይወት፣ ከሩታ ጋር ካሉ ምን አገባኝ? ምን ሲሁን? በቃ ምክንያቱም ትላንትና ለኔ የማልቀሴ ምክንያት ስለነበረ ሰው አይ ዶንት ኬር፣ አይመለከተኝም። ስለዛ ሰው ገደል መግባት ይችላል፣ አስፈላጊ ሆነ ገደል መግባት ይችላል። እና ስለሱ ህይወት ተጨንቃ ወደኋላ ተመልሳ እኔ የተውኩት እንደዚህ ብላም ልካርልሽም፣ በቃ በጣም የሚያሳፍር ነገር ነው ያደረግሽው። መመለስሽ ልክ አይደለም። ምክንያቱም እሱ ከተመቸው ለምን ከሄርሜል አይደለም ከማንስ ጋር አይሆንም ገባሽ? አይመለከትሽም። ምክንያቱም እሱ ለአንቺ መልካም ያደረገልሽ ሳይሆን ህይወትሽን የበጠበጠው ሰው ነው። ስለሱ ተቆርቁረሽ፣ ስለሱ በቃ ስለሱ መበጥበጥ ምናምን አይመለከትሽም። የራስሽን ህይወት ቀጥ አድርገሽ መብራት ብቻ ነው ያለብሽ። ዛሬም ነገም እንዴ፣ ዛሬም ነገም አልልም ሲጀመር ተመልሰሽ ወደዚህ አሁን ዛሬ ላይ እዚች ጋር ጠርቼሽ ለመጨረሻ ጊዜ ነው ማውራት። ካወራት በኋላ ግን ወደዚህ ነገር እመለሳለሁ የሚል አስተሳሰብ ወይም አመለካከት ድጋሚ ወደሷ አይምሮ ላይ ከመጣ በቃ፣ ምንም አይነት በምንም አይነት ሁኔታ የኔ እህትነት ከሷ ጋር ይሰረዛል ነው፣ አለቀ። ምክንያቱም እኔ ትላንትና ስንት መሥዋዕት ተከፍሎ የተስተካከለ ተስተካከለ ብለን ያሰብነውን ህይወት ድጋሚ እንደመጥረጥ ነው የማስበው። ከዛ የራስሽንም ህይወት አልፎ ሄርሜላ ቤተሰብ ጋር አይመለከትሽም በቃ። ምክንያቱም እንዴት ነው አሁን አይመለከትሽም ስል አብርሃም የፈለገውን ነገር ቢያደርግ አይመለከታትም። ዛሬ እንዴት ተረጋግቼ የማውራት እንደምችል አላቅም። ላወራት ወስኜ ይሄ ሁሉ ነገር ሲፈጠር በእርግጥ አጠገቧ ላይ ብሆን አታደርገውም ነበረ፣ ግን ዛሬ ከረፈደም በኋላ ቢሆን ነገሮችን ለማቋጨት ሞክራለሁኝ። ጠርቻታለሁ። ትንሽ ቆየችብኝ። መታ ያለውን ነገር በግልጽ ከሷ ጋር ማወራ ይሆናል። ፋሚሊ ነገሩን እንደማስተካከለው አይሆፕ። ተስፋ አለኝ፣ ግን መታለች። ትዕግስቱን ይስጠኝ ፈጣሪ። ዲነሽ አላው። ፋሚሊ ሰላም፣ ቤተሰቦች እንዴት ናችሁ? አለሁ እኔ እግዚአብሔር ይመስገን። ለምን ይፈልክሽ? ለምን ይፈልክ? ለምን እንደምንፈልግሽ መገመታችን ምክንያቱም አንድ ሺህ ጥፋቶችን አጥተሻል። አንድ ሺህ ችግሮችን ድጋሚ ወደ ሕይወትሽ አምጥተሻል። አንድ ሺህ አይደለም ለምን ሁለት ሺህ ጥፋት አላጠፋም? እኔ ለምን ተጠራሽኝ? ከየት አቀልቷል ጠራሽኝ፣ መጣሁ። ለምን ጠራሽኝ? ስነ ስርዓት ይኑርሽ፣ ስነ ስርዓት ይኑርሽ። ስነ ስርዓት ካልያሽ ደግሞ በዚህ ልክ ቆሜ ላወራሽ አልችልም። ገባሽ? እኔ እኔ ላይ አይደለም ፋሚሊሽ ላይ የተራመድሽው ድጋሚ ስህተት የሰራሽው የራስሽ ቤተሰብ ላይ ነው። ገባሽ? ድጋሚ ነው። አሁን ምን ይሉታል ወዳለፈ ነገር መመለስ ምን ይሉታል አንቺ አብርሃም አይደለም ሄርሜላን ለምን ከበቀለች ጋር ነው የሚመለከትሽ ኦኬ ልትወቅሺኝ ነው ማለት አዎ ልትወቅሺኝ አይደለም ላስቆምሽ ነው የመጣሁት የምን መውቀስ ድጋሚ እንደማት በዚህ ጉዳይ ላይ ድጋሚ ተመልሰሽ ቪዲዮ የሚባል ነገር እንደማሳይ አስረግጬ ነው ምነግርሽ እርግጠኛ ሁኚ ልትከለክኝ አትችይም ደሞ ልንገርሽ የፈለኩትን ቪዲዮ መስራት እችላለሁ ከፈለኩት ጋር መሆን እችላለሁ ሲቀጥል ደሞ የፈለኩት ነገር መናገር እችላለሁ

ትክክል ነው ብያለሽም፣ እዚህ ጋር መናገሪ ለምንድን ነው ነገር? አንቺ ዛሬ ግን፣ እሺ ልናገር፣ ልናገራ። ዛሬ ግን ዝም አልልም። በቃ ብዙ ነገሮች ተደረጉ፣ ብዙ ነገር አሳለፈን አይደለ? ዝም ብዬ አልፌ ነበር። ምን አገባሽ አሁን እሷን እንደዛ መናገሪ ከሆነ እንደዚህ የሚያደርግሽ ገና ነው፣ ገና ማለት ነው። ያኔ ስላልተመቼ ነው የኔ፣ እንጂ እቦጫጭቃታል ስለማለቃት ማለት ነው። ያልሽ ተረጋግተሽ ማውራት እኔ ላይ እንደዚህ የመጮህ መብት የለሽም። ምክንያቱም ብዙ ጥፋቶችን አጥፍተሽ እንደዚህ አንገቴን እንዲያስደፋሽን ገባሽ። አታረግም ብዬ ደረቴን ዝም ዝም፣ ግን ነገሮችን የሚያስጠላ ቃል እየተናገርሽ አይመለከትሽም ምናምን እያልሽ እንድታወሪኝ አልፈልግም። አንቺ እኮ ጥፋት ጥፋት ሲኖር ጥፋት ወንድሞችሽ ትልቅ ችግር ውስጥ የገቡበት ጉዳይ ሀብት ሽሞና ቢል ትልቅ ችግር ውስጥ የገቡበትን ጉዳይ ዛሬ ላይ ስትመለሽበት የራስሽ ጉዳይ ብዬ መተው ነበረብኝ። ገባሽ አይደል? ከጥፋትሽ አንጻር የራሷ ጉዳይ ተመለሰች፣ የሁሉ ሁሉ ነገር መስዋዕት ከፍለን ተመለሰች፣ የራሷ ጉዳይ እንደፈለግሽ ቱን ማለት ችል ነበር። ገባሽ ግን እንደ እህትነት ስለተሰማኝ ዛሬ ለመጨረሻ ጊዜ ተናግሬ ስለዚህ ነገር ወደኋላ አልመለስም ብለሽ ቃል ገብተሽ እንድታቆሚ ስለምፈልግ ብቻ ነው ድጋሚ ያወራሽ እንጂ። ለምን አልመለስም? እኔ ልንገርሻ ታዲያ፣ ልንገርሽ አንድ መቼም ማልተወው ነገር እና ድጋሚ ማልናገረው ነገር ልንገርሽ ለአንቺ ገባሽ? ዛሬ ሄርሜላ ጋር ሂጅ እንደዛ መናገሬ ከሆነ ያስከፋሽ፣ ሌላውን ሰው እንደዛ አስከፍቶ ከሆነ በጣም ይቅርታ። ይቅርታ እምለው ግን ማለት ነው ስለተከፋችን ይቅርታ እምለው፣ የሚያስከፋ ነገር አይደለም እንጂ ይቅርታ የጠየኩሽ አይደለም። ሲቀጥል ደሞ ስሚኛ፣ አብርሃም ከሩታ ጋር ካልሆነ ከኔ ጋር ነው የሚሆነው። እንዲህ ሄርሜላ ጋ ሊሆን አይችልም። ይሄንን ደግሞ ደጋግሜ ነግርሻለሁ። ገና መጥሪያ ስሰጣት ሰጣት ከዛ ጠበቃት ሆኛታለሽ ደሽሻል። አሁን የሆነ የማልፈልገውን ቃል እንዳውራ እየተጫንሽኝ እንደሆነ እየተሰማኝ ነው። ገባሽ? አሁን እያወራሁኝ ያለሁት ስለ ሄርሜላም ስለ ሩታም አይደለም። ከአብርሃም ሕይወት ወጥተሻል አልወጣሽም፣ እኔ በማውቀው አሁን አጭርቃል እንድትመልሺልኝ እኮ እንድገባ ደግሞ ነገሮች አስገደዱኝ። እስከ ዛሬ ዝም ብዬ ታግሼ ኖሬ የነበረ፣ የሆነ ጊዜ የምገባበት ጉዳይ ኖረ ገባሁኝ። ምክንያቱም በዚህ ልክ ሲሆን እኔ እንደዚህ ዝም ብዬ አይቼ ማልፍ አይነት ሰው አይደለሁኝም ፋሚሊ። እኔ በነገራችን ላይ አንቺ እኔ አሁን ከሷ ጋር እንዴት ተግባብቼ ማውራት እንደምችል አላቅ ግን ትናንትና የማልቀስሽ ከቤተሰብ የመውጣትሽ ምክንያት ስለሆነ ሰው ዛሬ አይደለም ከሄርሜላ ጋር ከእንትና ጋር ሆነ ምን አገባሽ እኮ ነው እያልኩሽ። አለ ፀቤ፣ ከሄርሜላ ጋር ነው ከአብርሀም ጋር አይደለም። ፀቤ ከሄርሜላ ጋር ነው። ሄርሜላ እንድታቆም አደርጋታለሁኝ። ዛሬ ቤቷ ሄጄ ነበር። ያ ነገር ነው። አንቺ ቆይ ቆይ፣ አንዴ አንዴ፣ ትናንትና ስታለቅሺ ምን ስትይ ከጎንሽ ሆነን ሁሉን ነገር ትቻለው ያልሹ ባንደበትሽ ነው አይደል እንጂ ካልተውሽ ከጎንሽ እንደ እስከ ጥግ ድረስ ከጎንሽ ወንድሞችሽም እኔም ከጎንሽ እንደምንሆን ታውቂ ነበር ጠንቀቀሽ አይደል ግን ነገሩን ትቻለው እስካለሽ ድረስ ዛሬ አብርሃም ሶስት አራት ሴት ቢደረድር አይመለከትሽም ከዛ አንቺ ደግሞ ለራስሽ ክብር ይኑርሽ አንቺ ከሄርሜላ ከኔ እንደዚህ አሁን ሩት ኖራ ሶስተኛ አራተኛ ሴት ልትሆኛ አይገባሽም ሲጀመር ከዛ በላይ የሚገባሽ ሰው ስለሆንሽ ራስሽን በዚህ ልክ ዝቅ አድርገሽ ሄርሜላ መጣች እንትና አንቺ ሶስተኛ ሰው አራተኛ ሰው መሆን የሚገባሽ ሰው ስላልሆንሽ ራስሽን አክብረሽ ይሄ ሰው ለካ ትክክለኛ ሰው አልነበረ የመረጥኩት ብለሽ ጭንቅላትሽን ልትወቅሽ ይገባሽ ነበር። ገባሽ? ምክንያቱም ወንድ አንድ ወንድ ልጅ ሴት የሚደረደርስ ከሆነ ድረስ አያስፈልግሽም በሕይወትሽ በማስወጣትሽ ልትኮሪ ነበር የሚገባሽ ገባሽ አይደል? ልትኮሪ ይገባሽ ነበር። ምንም እኮ ምንም ያኮራ ነገር የለም። በቃ ያልሽው ነገር በአንቺ መንገድ ትክክል ይሆን ይችላል፣ አላቅም በእኔ መንገድ በማንኛውም ሰው የምታወሪው ነገር ምንም ትክክል ስላሉ እኮ ማውራው ነገር በልብ ያለው ነገር ነው። አምነሽ እንድናገርሽ ይጥራሽ ነው አይደለ እኮ ዛሬ እንደዚህ በጣም እንደዚህ ተናደሽ እኔ የምታወሪኝ ለምንድን ነው? እኮ ቤት ለምንድን ነው የምታወሪኝ? ነው ጥያቄ። ምን አደረኩኝ እኮ? ምን አረኩኝ? ምንድን ነው ምን አረኩኝ? ቤት አንቺ ሰው ቤት ሄደሽ መበጥበጥ ምን ማለት ነው እሱ ሌሎቹን ትቼ ሌሎቹን ትቼ ታቆም እኮ ነው የነገርኳት። ሌላ ምንም አላደረኩኝም፣ አቆሚን ያልኳት ከዛ ታቆማለች። በቃ አለቀ። ካላቆምሽ እኮ እከሳታለሁ አልኩሽ እኮ ከሳታለሁ። አንቺ ሰው ቤት ሄደሽ መበጥበጥ ምን ማለት ነው እሱ ሌሎቹን ትቼ ሌሎቹን ትቼ ታቆም እኮ ነው የነገርኳት። ሌላ ምንም ማላረኩኝም አቆሚን ያልኳት፣ ከዛ ታቆማለች። በቃ አለቀ። ካላቆምሽ እኮ እከሳታለሁ አልኩሽ እኮ ከሳታለሁ። እከሳታለሁ ገና ማለት ገና አልጀመርኩትም ነገሩን። በጣም ዝም ብዬ ነበር። ከዚህ በላይ ዝም ብዬ ማለት አንቺ ነገ ሌላ ሴት ምጣ አብርሃም ጋር ከፈለገች እኮ ትምጣ። ሌላ ሴትም ዳይመር ምን እንደዛው አረጋታለሁ። አብርሃም ከሩታ ጋር ወይ ከኔ ጋር ብቻ ነው የሚሆነው። ሌላ ሴት መጣ እንደዚህ አብርሃም ነው የሆነው ነገር ስታደርግ ማየት አልፈልግም፣ አልችልም። ብዙ ነገሮች እናደርጋለሁ። እሷ ሄርሜላ ከአብርሃም እስካራቀች ድረስ ብዙ ነገሮች እናደርጋለሁ። ተናድጄም ባወራ ምንም የኔን ስሜት መረዳት ስላልቻለች፣ አሁን እስኪ ትንሽ ተረጋግቼ ላውራሽ ከመስማትም አልፎ አስተውለሽ የምትረጂኝ ከሆነ እኔ ገባሽ። ለአንቺ በማሰብ ስሚኝ፣ በናላንቺ በማሰብ ለፋሚሊያችን ክብር በማሰብ እንጂ አንቺ በቃ እኔ አሁን ስለአንቺ በቃኝ ማለት አለብኝ በቃኝ አይመለከትም ምንም የሚያዋርድ ነገር ምንም አላደረኩም መጀመሪያ ምንም አላደረኩኝማ ከዛ ሲቀጥል ከአብርሃም እንድትርቅ ነው የምፈልግ ነገር ብቻ እኮ ነው ያደረኩት አብርሃም እኮ አሁን ያበቃ ነገር ነው ገባሽ ትናንትና የጨረስ ነው አሁን ግን የእኔ ስም እየተጠራ ነው እሱ ነበር

ዝም ብለሽ ማለፍሽ ራሱ የራስሽን ክብር እንደ ማዋለፍ፣ ምክንያቱም አይመለከታትም ገባሽ። አሁን አንቺ ምንድነው የሆንሽ? በአብርሃም ህይወት ላይ ረዴትን ሆንሽ። ረዴት አንቺ ህይወት ላይ መታ እንደዚህ የዘላበደችው ልክ አንቺም ወደ እነ አብርሃም ህይወት ወደ ሄርሜላና ና አብርሃም ቤት ስትሄጂ ረዴትን ነው የምትሆኝው። ገባሽ? ምክንያቱም አይመለከትሽም። ልክ ስለም በማይመለከታት ነገር አንቺ ላይ መታ እንደዛ የዘላበደችዋ እረዴት ልክ በሷ ልክ እንደምትሆን አሁን። ትላንትና እኔ በረዴት ላይ እንዴት እንደዚህ ታደርጋለሽ፣ ብቻ አለቃትም ብዬ የዛትኳትን ልጅ ነው ይሆንሽብኝ። አንቺ እኮ እሺ፣ ምንም እንደማይገባኝ ምናምን እኮ እናያለን ያለን አይደል። ስለዚህ አንቺ ዛሬ እሷን ደግፈሽ እሷን ወግነሽ፣ ትላንትም እንደዛ ሌላን ሰው ወግነሽ ነበር። እኔ ኢግኖር እያደረግሽኝ የነበረው እሺ፣ በጣም ጥሩ። ግን እኔ ከመንገዴ ማንም የሚያስቆመኝ ሲል ነው ይሄ ይሄ መወገን መስሎ ከተሰማሽ፣ ይሄ መወገን መስሎ ከተሰማሽ፣ አንቺ እንደፈለግሽ ማሰብ ትችያለሽ። ግን እኔ ራሴ መጨረስ ከቻልኩኝ አንቺን አውርቼ ማስቆም ከቻልኩኝ ብዬ ነበር ያሰብኩት። በዛ ልክ ትላንትናም ከጎንሽ እንዲህ ምንሆንሽብኝ ሆንሽብኝ እህት የሚሉሽ የነበሩት እህት ወንድሞችሽ ዛሬ ላይ ደግሞ በምን ልክ ያንቺ አንቺ እንደሚቀበሉሽ ላይ በምን ልክ ዛሬ እንደሚቀበሉሽ ምታዩ ይሆናል። ገባሽ? እኔ መጨረስ ጉዳዩን እኔ መጨረስ ካልቻልኩኝ ከኔ በላይ ከሆንሽ አሉሽ ታላላቅ ወንድሞች አይደል እዛ ጋር መደረስኩ ያስፈልገኝ። ድብ እናድርግ። ነገሮች እንዲጋጋሉ የምታረጊው ነገሮች እንዲጋጋሉ የምታረጊው አንቺ ነሽ። ቤት ውስጥ በጣም ያሽቀበጥሽው እሱ። ይገርምሻል! እንዴ ገና አቃጥርልሻለሁ ያልኩሽ እኮ ነው። ምን ምን ምን አሁን እኔን እንደዚህ ተናግረሽ ከአንቺ ጋር ከዚህ በኋላ እኔ በሚሄድበት መንገድ ይሄዳለሁኝ። አንድ ነገር ብቻ ነው መናገር እንፈልገው፣ ሄርሜላን ከአብርሃም አርቃታለሁ። ከጎኑ ተናግሬያለሁ። እሱ በሄደበት መንገድ አትይኝ። ይህን ነገር ደግሜ ነው የምናገረው። ሲቀጥል ደግሞ ማንም ሰው ሊያስቆመኝ አይችልም። ይህን ነገር ተናግሬያለሁ። አንቺም ብትወኝ ማለት ነው እኮ፣ ከኔ በላይ ከኔ በላይ ሆነሻል ነፂ። ፋሚሊ በጣም ነው የከበደኝ፣ በጣም ነው የከበደኝ ስል እንዴት ነው አሁን ከኔ አልፎ ትላንትና ላይ በጣም የተማረሩባት ወንድሞቿ ጋር እንዲደርስ ስላልፈለኩኝ ነበረ። ለማናቸውም ሳልናገር ዛሬ እቤትም ሄርሜላም ጋር ሄዳ እቤት ስትመጣ በዛ ልክ አነጋግሪያት ማስተካከል አለብን ብዬ ዛሬ ላይ ቪዲዮ ላይ እጃት የመጣሁት በራሴ መንገድ አስተካክላለሁ ብዬ ስላሰብኩኝ ነበር። ዛሬ ግን እኔ ለእሷ ባሰብኩኝ በዚህ ልክ እኔ እሷን ግኖር እንደማደርጋት አስባ ከተናገረችኝ ምንም ነገር የለኝም ቀጥታ። ማድረግ ያለብኝን ነገር አድርጋለሁ። ሌላም ምንም ማድረግ የምችለው ነገር የለም። የምታስበው ለሷ እንደማላስብላት ምናምን ምናምን ነው። ዛሬም ነገም ከነጎዳም ካላቆምሽ ደጋግሜ ነው ምነግርሽ። ስለ አብርሃምና ስለ ሄርሜላ አይመለከትሽም። ምክንያቱም አብርሃም ትናንትና የማልቀስሽ ምክንያት ስለሆነ ስለሱ መጥፎ ቦታ መውደቅ ምናምን እንድታወሪ አይገባሽም። ደጋግሜ ነው የምናገረው። ምክንያቱም ለአንቺ መልካም የሆነ ሰው አይደለም። መልካም ልትመኝለት የምታስብው፣ ይሄ ደግሞ መልካም መመኘትም አይደለም። እሱ ይጠቅመኛል ካለ የፈለገው መሆን ይችላል። ከዚህ በላይ ምንም መናገር አልችልም።